ምድርመን ቃላት አሊይ በጣም ምድርመን ቃላት ተናገሩ ወአለም አንል አምራ ቢል ማዕሩፍ ወነህ አኒል ሙንከር ላ ያጥቀው ርዝቃ ወላ ይቀርቡ አጀላ ያ ሰላም ጎደኮ ነው በመልካም ማዘዝ ከመጥፎ መከልከል ርዝቅህንም አይቀጭም እድሜህንም አያሳጥንም ማለት ትልቁ ትገ ሰዎች ፍራተ ይሄን አይደል ይታሰራል እድሜ ችግር ነው ይገረፋል ይገደላል እድሜ ችግር አይደለም እንደገና ደግሞ ያቺ ወይ ኢማም ይሆናል ወይ መድረስ ይሁን ሼክ የሆነ ነገር